በህይወታችሁ ጭልም ብሎ ተስፋ ያጣችሁበት ጊዜ አለ። ሰላም ወደ ኦርቶዶክስ አሁን እንደት ናችሁ? በህይወታችን ሁላችንም ቢሆን ይብዛም ይነስም እናሳልፈው ክፉ ጊዜ አለ። ግን አንዳንዴ ምንም ተስፋ የሌለው ጭልም ያለ በቃ በርም መስኮትም የሌለው ድፍን ያለ ነገር የሚሆንብን ጊዜ አለ። እርግጠኛው ነኝ የምነግራችሁ ነገር ያ ጊዜ ያልፋል። ምንም ይሁን ምን ያልፋል። ግን ምንድን ነው? እኛን ይዞን ያልፋል ወይስ ጊዜውን እናሳልፈዋለን? የሚለው ነው ወሳኙ ነገር። እንደዚህ አይነት ስሜት በሚሰማን ሰዓት ዋናው ሴጣን ስራው እዚህ ሰዓት ላይ ነው። በቃ ምንም ተስፋ እንደሌለው፣ ያለነው ነገር መጥፎ እንደሆነ፣ ራሳችንን ማጥፋት እንዳለብን ማይሆን ውሳኔ ራሳችን ላይ እንድንወስን የዚህ ሰዓት ነው የሚገፋፋል። ስለዚህ ራሳችንን ለሴጣን ስራ አሳልፈን መስጠት የለብንም። ማሸነፍ አለብን፣ መታገል አለብን። ምንም እንኳን ነገሮች አስቸግረውን ለራሳችን የምንኖርበት ነገር ብናጣ እንኳን በዛ ሰዓት በጣም ለኛ መኖር የሚመኙ በኛ መኖር እኛን በማየት የሚደሰቱ ቤተሰብ ልጆች ያሉን ሰዎች እንኖራለን። እነዛን ሰዎች ለማሰብ ሞክሩ። እዛ ጋር ጆሯችሁ ላይ የሚመጣውን ድምፅ አታዳምጡት። በቃ እናንተ ጥሩ ጥሩን ማሰብ ትችላላችሁ። ይሄ ማታ ላይ እንደዚህ አይነት ስሜት የሚሰማችሁ ቀን ላይ ከሆነ ግን ወደ ቤተክርስቲያን ሩጡ። ቤተክርስቲያን ሄዳችሁ የምትጸልዩት ነገር ቢጠፋችሁ ይሄን ነገር ብላችሁ የምትናገሩት ቃላት ቢያጥራችሁ እንኳን ስዕሏ ፊት ተደፉን አልቅሱባት። እሷ የማትሰማው ነገር የለም። እግዚአብሔር ፊት አልቅሱ፣ የማይሰማው ነገር የለም። ብቻ ግን በዛ ሰዓት የሚሰማችሁን ያን የተስፋ መቁረጥ ስሜት አሸንፉት፣ ምንም ቦታ አትስጡት፣ አታዳምጡት። ያቺ እስክታልፈ ነው። ያቺ ቅጽበት ካለፈች በኋላ ምን ሆኜ ነው ምናልባት ለምንድን ነው እንደዚህ ያሰብኩት? እስማም እንደዚህ አይነት ሀሳብ እንዴት መጣብኝ የምትሉበት ነገር ሊኖረው ይችላል። ስለዚህ እንደምንም ያችን ቅጽበት ለማሳለፍ አይምሯችሁ ላይ የሚመጣውን ያንን መጥፎ ስሜት ተጋፈጡት። እኔ የክርስቶስ ልጅ ነኝ። ክርስቶስ ለኛ ብሎ ከሰማይ ሰማያት ወርዶ ደሙን አፍስሶ፣ በደሙ በከበረ ደሙ የገዛን ሰዎች ነን። ስለዚህ በሰይጣን መሸነፍ የለብንም። ያንን ነገር እንዳያደርጋችሁ እራሳችሁን አበርቱት። አውቃለሁ በጣም ከባድ ጊዜ ሁሉ ነገር የተደፈነበት ጊዜ ሊሰማን ይችላል በዛ ሰዓት ነው በዛ ወሳኝ ሰዓት ነው እግዚአብሔር ጋር ማልቀስ ያለብን በዛ ሰዓት የምናነባው እምባ ያለምንም ጥርጥር ነው ፈጣሪ ጋር የሚደርስ ስለዚህ በየትኛውም ሁኔታ ላይ ብትሆኑ ፈጣሪን አትርሱ ሴጣንን አሸንፉት እኛ የያዝነው በጣም ትልቁንና ዋናውን ነገር እንደሆነ አትርሱ እግዚአብሔር ሁላችንንም በሰላም በጤና ያኖረን እግዚአብሔር፣ ሰላም ከሁላችሁ ጋር ይሁን። አሜን።